አቶ ሳሎ ሀሰን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የምስራቅ ስልጤ ወረዳ ነዋሪ ናቸው። በማህበር ተደራጅተው የአሳ ምርት ላይ ከመሰማራታቸው በፊት እጅግ በዝቅተኛ የኑሮ ደረጃ ላይ ይኖሩ እንደነበር ይናገራሉ። በጣም ያልጋ ቁራኛ ነበርኩ። ሌላም ወንድም ያለ እንደዚሁም አባላት ነው። እሱም ታሞ ነበረ ው ዲነናል ከዚህ በፊት ደግሞ ኑሯችን በጣም አሽቆልቁሎ ነበረ። ከሳር ቤት ወደ ቆርቆሮ ተለውጠ። አቶ ሳሎ ዛሬ ላይ እሳቸውን ጨምሮ 12 አባላትን በያዘ ማህበር ተደራጅተው በስልጤ አበያ ሀይቅ ላይ ቆሮሶ የተሰኘውን ዓሳ በመሸጥ ኑሯቸው ተቀይሯል። አሁን ብዛት ዓሳ የሚገኘው የቆሮሶ ዓሳ ነው። በደንብ እየሰራ ነው ያለ ነው። በቀን ቢያንስ ቢያንስ በቃ አላገኘን ሲባል 30 ኪሎ 40 ኪሎ እናገኛለን። አልሐምዱላ ያው ቤተሰባችንን እያስተዳደር እንገኛለን። ያው በዚህ ስራ ማለት ነው። ጥሩ እየሰራ ይገኛል። ልምዶቹም አሉት ራሱም ያሰግራል ራሱም ደሞ ፍሌቶ ያወጣል። ራሱም ደሞ ያከፋፍላል። ወረዳ እና ያከፋፍላለን። ስልጢ ወረዳ አለ እና ያከፋፍላለን። ጦራ ይሄዳል። ጉዳ አሳ የሚባል ከተማ አለ ይሄዳል። ከዚህም ብዙ ሆቴሎች አሉ እየሰራን ነው። ይሄን አካባቢ ተባብረን ብና ለማ የሚል መልእክት አለኝ። እኔ ከዚህ በፊት አካባቢው በሚገባ ባለመልማቱና ባህር ዛፍ በዙሪያው በመኖሩ ማህበረሰቡ ከሀይቁ ማግኘት ያለበትን ጥቅም ሳያገኝ ቆይቷል። እንግዲህ በዓመት ከ11 ቶን በላይ ነው የሚያመርተው ይህ ሀይቅ ማለት ነው። ከ11 ቶን በላይ ነው የሚያመርተው። ከዛ በፊት ምርቱ በጣም ወርዶ ነበረ። ለምድን የወረደው ዙሪያው በባህር ዛፍ የተከበበ ነበረ። በባህር ዛፉን ተከትሎ ቀጥታ የመጣ ጎርፍ ዳሎሎን ይዞ ውሃው ላይ ነበር የሚገባው። ስለዚህ እጽዋትም ጭምር አልነበሩም የምግብ አልነበረውም ማሳው ማለት ነው። አሁን ግን ዙሪያውም በፈርዞ አስቀርተን ማልማት በመቻላችን የአሳው ሳይዙም ጨምሯል የብዛቱም ጭምር በጣም በከፍተኛ ሁኔታ በሶስት አመት ያመጣው ለውጥ በጣም ከፍተኛ ነው። ከዚህ አንፃር ያ ምርቱም ጭምር በጣም ያደገበት ነው። ያ እቅዱ ይታቀዳል። ከዚህ በፊት የሚቀርበው ግን በጣም አነስተኛ ነበረ። አሁን ግን ከ11 ቶን በላይ ማቅረብ እየተቻለ ያለበት ሁኔታ አለ። ዴሊ ነው ደግሞ የሚመረተው። 1154 ሄክታር የሚሸፍነው የስልጤ አበያ ሐይቅ በውስጡ ከ100 ቶን በላይ አሳ እንደያዘ ይነገራል። በዚህም የአካባቢው አካባቢው ነዋሪዎች በማህበር ተደራጅተው በተፈጠረላቸው የስራ እድል የአሳ አሳ ምርት ወደ ተለያዩ አካባቢዎች እያቀረቡ ነው። አጠቃላይ ማህበራት አሉ። እዚህ ያመርታሉ። ካመረቱ በኋላ የትኛውም ሰው መጥቶ በተመጣጣኝ ዋጋ ነው ገዝቶ የሚወስደው። ለምሳሌ አሁን የዝምብሎ ሲጋን ሲናይ ጥቅሙ ፍጹም የሚገናኝ አይደለም። ይሄ ግን 150 ብር ነው አንዱ ኪሎ የሚሸጠው ለዛውም፣ የእንትኑ ፍሊቶ ማለት ነው። በፍሬም ሲባል አስር ብር ነው። በጣም ተመጣጣኝ ዋጋ ሁሉም ማህበረሰብ መጠቀም አለበት በሚል በዛ ላይ ካወረድን እየተሰራ ያለበት ሁኔታ አለ። በተመሳሳይ መልኩ ደግሞ የስራ እድል ፈጠራ ዘርፉ ላይ ተደራጅተው ወጣቶች ተደራጅተው የምግቡን በተለያየ አይነት ሰርተው በማቅረቡም ደረጃ በጣም በከፍተኛ ሁኔታ እየተጠቀሙ ያሉበት ሁኔታ ነው ያለው። ባለ ሀብቶች የስልጤ አባያ ሀይቅን በማልማት የቱሪዝም መዳረሻነቱ እንዲሰፋ ከማድረግ ባለፈ ለበርካታ ዜጎች የስራ እድልን ለመፍጠር የዞኑ ቱሪዝም ቢሮ እየሰራ ነው። እዚህ ሀይቁ ላይ እስከ 300 ሄክታር መሬት ለኢንቨስትመንት የተዘጋጅበት ሁኔታ ነው ያለው። ይሄ ማለት ቀጣይ ደግሞ ብዙ ባለ ሀብቶችን እንፈልጋለን። በዚህ ኢንቨስት እንዲያደርጉ ሎቢ እናረጋለን። ቶሎ እንዲሰሩልን እንፈልጋለን። ይህን ከሰሩልን ደግሞ እንዲያለሙልን ቶሎ ደግሞ አልቆ ሰው ወጣቱም የስራ እድል እንዲፈጠርለት የምንፈልግ ስለሆነ በተለይ በኢንቨስትመንት የሚመጣ ሰው ለመስራት ፍላጎት ካለው በአጭር ጊዜ የማስተናገድ ፕላንም ይዘን ነው እየሰራን ያለ ነው። በማዕከላዊ ኢትዮጵያ ክልል ከሚገኙ ሀይቆች መካከል አንዱ የሆነው የስልጤ አባያ ሀይቅ በዚህ አመት እንዲለሙ ትኩረት ከተሰጣቸው ስፍራዎች መካከል አንዱ ነው። አባያ ሀይቅ ላይ እየተሰራ ያለ የሎጅ ግንባታ አለ። ይሄ በባለ ሀብት ደረጃ በኢንቨስትመንት ደረጃ እየተከናወነ ያለ ስራ ነው፣ ግን መበረታታት ይኖርበታል። ከክትትልና ድጋፍ አንጻርም ይሄ ስፍራ በደንብ እንዲተዋወቅ እንዲለማ የሚያስችሉ ስራዎችን በቀጣይነት አጠናክረን የምንሰራ ሆኖ በያዝነው ዓመትም በተመሳሳይ መልኩ ለኢንቨስትመንት ማበረታቻ እንዲሆን ከተሰጠው ፍቃድ አንጻርም በተመሳሳይ ድጋፍ የማደግ ስራ እየሰራን ያለንበት ሂደት አለና ስፍራው በደንብ የቱሪስት መዳረሻ መሆን ይገባዋል። የሀይቁ አካባቢ ሲለማ የተደራጁ ማህበራት ለሆቴሎች ለሎጆችና ለጎብኚዎች የአሳ ምርትን በማቅረብ ይበልጥ ተጠቃሚ የመሆን እድላቸው ሰፊ ነው።